ቼልሲ ላይ አንድ ጎል ያገባው ትውልደ ኢትዮጵያዊ ማን ነው? ስሙ አይዛክ አለማየሁ ሙሉ ጌታ ይባላል። የተገኘው ከኢትዮጵያዊ ቤተሰቦች ሲሆን የተወለደው እዛው ሲውድን ሀገር ነው። አሁን ላይ የሚጫወትበት ክለብ ቢጂ ጋርደን አየፍ ፉትቦል ይባላል። ልጁ 18 አመቱ ሲሆን ቤተሰቦቹም እሱ ራሱም ቀንደኛ የወላይ ታዲቻ ደጋፊ እንደሆኖ ይነገራል። ይህ ጥበበኛ አጥቂ አማካይ ስፍራ ተጫዋች ከዚህ በፊት በውስጥ ለፊኖርድ ወጣት ቡድን ተጫውቷል። አይዛክ ዛሬ በአውሮፓ ኮንፈረንስ ሊግ ክለቡ ዲጂጋርደር በቼልሲ አራት ለአንድ ሲሸነፉ የማስተዛዘኛዋን አንዷን ጎል ቼልሲ ላይ አግብተዋል። ይህ ትውልደ ኢትዮጵያዊ እንደሆነ ጭምርም ነው በስዊድን አገር እንዲሁም በተመሳሳይ ኤርትራዊም ተጫዋች የነሱ ዋና ተጫዋች እንዳለም እንዲሁም ደግሞ ዛሬ የወጣው አዲሱ ኢትዮጵያዊ ተጫዋች መገኘቱ በርካቶችን እያነጋገር እንደሚገኝ ጭምር ነው። በርካቶች መልካም ምኞታቸውን እየገለጹለት እንደሚገኙ ጭምርም እየደረሱን መረጃዎች ያሳያሉ። ሚኪ ነኝ ከሚኪታፎረም ፎይን ቻናል ሰብስክራይብ በማድረግ ወቅታዊና ታማኔ መረጃ ያገኘው። ሰላም ቆዩልኝ።